ዜና ስፖርት። ጤና ይስጥልኝ። ፊርዶስ አብዱልሐኪም ነኝ ከኤስሪ። በቅድሚያ አርሰናል ተጫዋች ለማስፈረም ተስማምቷል። የሰሜን ለንደኑ ክለብ አርሰናል የሪያል ሶሴዳዱን የመሃል ሜዳ ተጫዋች ማርቲን ዙቢሜንዲ ለማስፈረም ከስምምነት መድረሳቸው ተገልጿል። ስፔናዊ የ25 ዓመት አማካይ ማርቲን ዙቢሜንዲ በአርሰናል ቤት የረጅም ጊዜ ኮንትራት ለመፈረም የቃል ስምምነት መደረሱ ተነግሯል። ማርቲን ዙቢሜንዲ የአርሰናል የመጀመሪያ ፈራሚ በመሆን ለንደን ለመድረስ ነገሮችን ከጫፍ እንደደረሱ ፋብሪዚዮ ሮማሮ ዘግቧል። አርሰናል 60 ሚሊዮን ዩሮ ውል ማፍረሻ ይከፍላሉም ተብሏል። እንዲሁም አርሰናል በዊሊያም ሳሊባ ኮንትራት ዙሪያ ንግግር መጀመራቸው ተነግሯል። የሰሜን ለንደኑ ክለብ አርሰናል ተከላካዩ ዊሊያም ሳሊባ የወደፊት አርሰናል ቤት ላይ የሚኖረውን ቆይታ ለማራዘም ነው ንግግሩ መጀመሩ የተነገረው። የሳሊባ የከዚህ ቀደም ውል እንደ አውሮፓውያን አቆጣጠር እስከ 2027 ክረምት ድረስ የሚቆይ ሲሆን ይህንንም ተከትሎ አርሰናል ለፈረንሳዊ ተከላካይ የተሻለ ኮንትራት እንደሚቀርብለትም እንደሚፈልግ ነው የተነገረው ፈረንሳዊ ኢንተርናሽናል ሌሎች ፈላጊዎች እንዳሉት በማሰብ በተለይም በሪያል ማድሪድ ኢላማ መደረጉም ተሰምቷል። አርሰናል ተከላካዩን ላለማጣት ከስፖርት ዳይሬክተሩ አንድሪያ ቤርታ ስለወደፊት ቆይታውን ለማራዘም ከሳሊባ ጋር ተጨማሪ ንግግር እንደሚያደርጉም ተዘግቧል። ግብፃዊው ባሎንዶር ማሸነፍ እፈልጋለሁ ብሏል። የሊቨርፑሉ የፊት መስመር ተጫዋች ሙሐመድ ሳላህ በቀጣይ የባሎንዶር ሽልማት ማሸነፍ እንደሚያልም ገልጿል። የባሎንዶር ሽልማት አንድ ቀን ለግብፃውያን ባሸንፍ ደስ ይለኛል ሲል ሙሐመድ ሳላህ ተናግሯል። በግብፅ መንደሮች ውስጥ የምትኖር ሕፃን ሆነህ ባሎንዶር ማለም በጣም ከባድ ነው ያለው ሳላህ፣ ነገር ግን እኔ ሊቨርፑል ስመጣ ነው ማሰብ የጀመርኩትም ብሏል። ሌላኛው መረጃችን አርሊንግ ሃላንድ በዛሬው 36ኛው የኢንግሊዝ ፕሮሚየር ሊግ ከሳውሳምፕተን ጋር ለሚያደርገው ጨዋታ ዝግጁ መሆኑ ተነገረ። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ አጥቂው ሃላንድ በቋሚ አሰላለፍ መጀመሩን እርግጠኛ አለመሆናቸውን ግን ተናግረዋል። ሃላንድ ሲቲ በርንማውዝን ባሸነፈበት የኤፌ ካፕ ጨዋታ የቁርጭምጭሚት ጉዳት አጋጥሞት ከሜዳ መራቁም ይታወሳል። የጋርዲዮላ ስብስብ ባደረጉት የቅድመ ጨዋታ ልምምድ ላይ ሃላንድ ዝግጁ ነው ብቁም ነው መጀመሩን ግን እንወስናለን ብለዋል። አሰልጣኙ ሳውዝሃምፕተን ከወራጅ ቀጠና ላይ መሆኑን ያረጋገጠ ሲሆን ሶስት የሊግ ጨዋታዎች እየቀሩት 11 ነጥብ ብቻ አስመዝግቧል። ይህም እንደ አውሮፓን አቆጣጠር በ27 እስከ 8 ከደርቢ ካውንቲ ጋር በጋራ የተካሄደው የፕሪሚየር ሊግ ሪካርድ ዝቅተኛ ነጥብ ነው ተብሎ ተመዝግበዋል። ሻቢ አሎንሶ በ2024 እስከ 2025 የውድድር ዘመን መጨረሻ ላይ ሌቨርኩሰንን እንደሚለቅ አረጋግጧል። በ2023 እስከ 2024 የውድድር ዘመን በጀርመን ቡንደስሊጋው ክለቡን ለመጀመሪያ ጊዜ የቡንደስሊጋ ዋንጫ እንዲያነሳ ማድረግም ችሏል። ሻቢ አሎንሶ እሁድ በሜዳው ከቦርሲያ ዶርትመንድ ጋር በመደበኛው መርሃግብር ግጥሚያ በፊት ውሳኔውንም አሳውቋል የ43 ዓመቱ አሎንሶ ይህንን ያደረገው የመጨረሻ ግጥሚያ በሚሆነው በሊቨርኩሰን ቤሬና ስቴዲየም ሲሆን ይህም በክለቦቹ ደጋፊዎች ፊት ስንብቱን ለመግለጽ መሆኑም ተናግሯል ይህንን ለማሳወቅ ትክክለኛው ጊዜ ነው ምክንያቱም ከክለቡ ጋር ጥሩ ግንኙነት ነበረን ሲል ተደምጧል በዚህ ክለብ ውስጥ ረጅም ትርጉም ያለውና ስኬታማ ጊዜ ሆኖ በነበረን ቆይታ ደስተኛ ነኝ ማለቱን በጋዜጣዊ መግለጫውም ተናግሯል። በተያያዘም ስፔናዊ አሰልጣኝ ሻቢ አሎንሶ ከሪያል ማድሪድ ተጫዋች የአርዳ ጉለር ትልቅ አድናቂ መሆኑን ተናግሯል። ቱርካዊ ወጣት አማካኝ አርዳ ጉለር በቀጣይ በአሰልጣኝ ሻቢ አሎንሶ ቡድን ውስጥ ትልቅ ሚና ይኖረዋል ተብሎ እንደሚጠበቅም ተናግሯል። አሰልጣኝ ሻቢ አሎንሶ በሪያል ማድሪድ ቤት የ343 የጨዋታ አሰላለፍ ዘይቤ ለመጠቀም ስለማሰባቸው ማቀፋቸውም ተነግሯል። አሰልጣኙ በቀጣይ ሪያል ማድሪድን በመረከብ በዓለም ክለቦች ዋንጫ ውድድር ቡድኑን በመምራት ስራቸውን ይጀምራሉ ተብሏል። በመጨረሻም ዛሬ የሚደረጉ ጨዋታዎችን እንጠቁማችሁ። በእንግሊዝ ፕሪምየር ሊግ በኢትዮጵያ ሰዓት አቆጣጠር ቀን 11 ሰዓት ላይ ፉልሃም ከኤቨርተን፣ ኤፒስዊች ከብሬንትፎርድ፣ ሳውዝሃምፕተን ከማንቸስተር ሲቲ ዎልቭስ ከብራይተን ስቱዲያችን ከሚገኝበት ዩናይትድ አረብ ኤሚሬትስ ደግሞ ምሽት 6 ሰዓት ላይ ሲል ይከናወናሉ። በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ተኩል በርነማውዝ ከአስቶንቪላ ስቱዲያችን ካለበት ዩናይትድ አረብ ኤሚሬትስ ደግሞ ከምሽቱ 8 ሰዓት ተኩል ሲል ይካሄዳል። በስፔን ላሊጋው በኢትዮጵያ ከምሽቱ አንድ ሰዓት ተኩል ጅሮና ከቪራሊያል ማዮርካ ከቫላዶሊድ በኢትዮጵያ ሰዓት አቆጣጠር እንዲሁም ምሽት አራት ሰዓት ላይ አትሌቲኮ ማድሪድ ከሪያል ሶሴዳ ሌሎች መርሃ ግብሮችም እንደተጠበቁ ናቸው ዜና ስፖርት አበቃ ከስሪ ፌርዶስ አብድላኪ ማበሪያችው ቆየው መልካም ቀን